ሰላሙ አለይኩም ወረህመቱላሂ ወበረከቱ እንደምን አላችሁ እኔ በጣም ሰላም ነኝ አልሐምዱሊላህ ዛሬ እንግዲህ መግቢያው ላይ እንዳያችሁት አስር ሺህ ብር ከቤት ይዤ ወጣሁኝ እና ቀጥታ የሄድኩት ወደ ፍየል ተራ ነው እስኪ ዛሬ ማለት በትንሽ ብር ስለሚሰራ ስራ ትንሽ ነገር እንግዲህ እያየሁት ካለውም ነገር አንጻር አንዳንድ ነገር ልበላችሁ ብዬ ነው በነገራችን ላይ ይህን ቪዲዮ እየደጋገምኩት ነው እንጂ ለመቅረጽ ያን ያክል አይመችም። ያው ታውቃላችሁ፣ ዛሬ እኛ ጋር ሰኞ ገበያ ነው። በጣም ትልቅ ገበያ ነው። ሊሰረቅብኝ ይችላል ስልኬ ምናምን። ስለዚህ ትናንሽ ቪዲዮዎች ነበር የቀረጽኩት፣ እነሱን ደጋግሜ ድምጻቸውን አጥፍቼ ነው እንጂ ያው ታውቃላችሁ፣ የገበያ ድምጽ በጣም ይረብሻል እና ወደ ጉዳይ ስመለስ ትንሽ ብር ይዛችሁ በነገራችን ላይ ቪዲዮዬ የሚመለከተው ሰው ይኖራል፣ የማይመለከተው ሰው ይኖራል። ግን አንድም ሰው ሁለትም ሰው እንዲጠቅም ስለምፈልግ ነው የምለቀው እና ለምሳሌ አረብ ሀገር ብዙ ዓመት ሰርተን ቤት ኑሮ እቃ ሟልታችሁ ግን ደግሞ መስሪያ ብር የለንም እያላችሁ በቃ ወደ ሀገር ለመግባት ለፈራችሁ ልጆች ነው ይሄ ቪዲዮ እንደ ይሆንልኝ ብዬ ተስፋ ማድረግ እንሻአላ እና ምንላችሁ ነው ዛሬ አሁን እኔ ፍየል ገዝቼ፣ በነገራችን ላይ ይህን ስራ እናቴ ትሰራዋለች በጣም ተወደዋለች። እና እኔም ከበፊት ጀምሮ ስለማየው ውስጤ በቃ ብሰራ ስሚል እንትን ይለኛል። ግን ያው ልጆች ሲኖራችሁ ምናምን ትንሽ ከበድ ይላል። ግን ዞሮ የማርፈጃ ስራ ስለሆን በጣም ቀላል ነው። እና ምልላችሁ ነው እኔ አሁን ዛሬ ልጅን ወደ ትምህርት ቤት ካላኩ በኋላ ሁለት ከሩብ አካባቢ ሁለት ተኩል እንደዛ ነው የሚሆነው፣ ወጣውኝ ወደ ገበያ። ከዛ የሆነች ፍየል ገዝቼ ነበር። እናቴ እናቴ ጋ ነበር ግን የመሬ ነው የምነግራችሁ። የሆነች ፍየል ሶስት ሺ አምስት መቶ ብር ነው የገዛናት። ወዲያው ግን አራት ሺ ብር ሽጠን ነው የተመለስ ነው። እና አምስት መቶ ብር አንደኛ ብትለምኑ የሚሰጣችሁ የለም። ገብቷችኋላ ኢትዮጵያ ውስጥ ስትኖሩ አምስት መቶ ብር፣ አንድ ሺ ብር ያዋጋል እና በተለይ እዛ ውጭ ያላችሁ ቶቼ ብራችሁን ያዙ የሚላችሁ ብዙ ሰው። ለዛ ነው እና ግን ኢትዮጵያ ያለን ሰው አሁን ለምሳሌ በሶስት ሺ ብር ቤተሰብ ባጭሩ እንዲያውታውትና በሶስት ሺ ብር በአራት ሺ ብር ፍየል ግዙና በቃ ብሉ ምናምን ብትሏቸው ኧረ ጭራሽ የለም ምናምን ነው የሚላችሁ ሰው ማለት ነው እና ግን በሶስት ሺ አምስት መቶ ብር ጠቦት የምትባል በቃ ፍየል፣ ዛሬ ደግሞ በጣም ገብቷል ፍየል ትንሽ ቀነስ ነገር አድርጓል። ግን ወዲያው ሶስት ሺ አምስት መቶ ብር ገዝተናት አራት ሺ ብር ሽጠን የተመለስ ነውእና እና አምስት መቶ ብር ደግሞ ቀላል አይደለም የቀን ወጪ ይሸፍናል። ባለፈው የገዛሁትን አምስት መቶ ብር የገዛሁትን አስቤዛ ሳይቻችኋለሁ፣ ሳምንለታ ያን አስቤዛ ገዛሁ ማለት ለእኔ ትልቅ ነገር ነው ገብቷችኋላ እና እንደነገርኳችሁ ደግሞ ሁለት ተኩል ነው አካባቢ ነው ከቤት የወጣሁት፣ አምስት ተኩል ሻርፕ በቃ ወጥቻለሁ ከገበያ። እና አስባችሁታል በሁለት ሰዓት ምናምን ቆይታ ይህን ብር ከሰራችሁ እና ሁለት ሶስት ፍየል ብትገዙ በአንድ ቀን ሁለት ሺህ አትርፋችሁ ልትመለሱ ትችላላችሁ። ምናምን ሲቀጥል ደግሞ አብልታችሁ ለራሱ ማለት ስራን አትናውቁ። በቃ የኔ ዋናው ታርጌት የመኑጋ ነው። ስራን አትናውቁ እውነት ለመናገር እኔ አሁን ታውታላችሁ ቪዲዮውን አምስት መቶ ብሬና ትርፌ የመጣሁኝ ከዛ በኋላ ቤት መጥቼ ቡናዬን ጠጥቼ ልጆች ጋር ስጫወት ምናምን ነበር። እና እዛ ግን አውቃለሁኝ እኔ ብዙ አመት ሰርቻለሁ አረብ ሀገር፣ እና የልፋታችንን ውጤት እናገኛለን እዛም። ዞሮ ዞሮ ግን ማን የሆነ ቀን ወደ ሀገራችን መመለስ አይቀርም። ወደ ሀገራችን ስንመለስ ግን መስሪያ ብር የለንም በቃ አምስት መቶ ሺ አንድ ሚሊዮን ካልሆነ ረሁ አንድ ሚሊዮን ለራሱ እኮ ስራ ይሰራም ይላችኋል ሰው። እኔ በጣም ምገረመው ይሄን የሚላችሁ ሰው እኮ መቶ ሺ ብር እኮ የለውም። በጣም በሚገርም ሁኔታ ማለት ነው፣ መቶ ሺ ብር የለውም ያ ሰው። ግን ረ ከአምስት መቶ ሺ እና ከነጥበታችን ምን ሊሰራ ምናምን ይሏችኋል። እና ሰውን በቃ አታማክሩ፣ እራሳችሁ ስሩ። እና አሁን ፍየል ለራሱ ብትፈልጉ በግ ብትፈልጉ ላም ገዝታችሁ ወተት አሁን በጣም ተወዷል። እንቁላል አሁን ዶሮ እርባታ ዶሮ እርባታ በጣም በሀይለኛው ምናምን ሳይሆን በቃ የተወሰነ ዶሮ ገዝታችሁ እንቁላል ራሱ ብትሸጡ አንድ እንቁላል ሀያ ብር አስራ አምስት ብር ነው እና ተጠቃሚ ትሆናላችሁ። የግድ እኮ ብዙ ይሄ እንደነገርኳችሁ መግቢያው ላይ ቤት ካላችሁ፣ እቃችሁን ካሟላችሁ በቃ የቀን ወጫችሁን እንዲያውም ከዛ በላይ በቃ መስራት ትችላላችሁ እና ምንም ወደ ሀገር ለመግባት አትፍሩ። ገብቷችኋል፣ በቃ እዚህ ያለ ሰው እኔ እንጃ በቃ አልሀምድሊላህ ብሎ አገሩ ላይ እዛ ስላላየው ማለት ነው አይልም እንጂ በቃ አገሩ ላይ አሁን ይሄ ሁሉ ሰው እንግዲህ ያው ታውቃላችሁ፣ ታገባየ መልስ ቤቱ ዘና ብሎ ቡናውን ጠጥቶ ምናምን ነው እና እዛ ደግሞ ምሳ በልተን ቀጥታ የሚጠበቅብን እቃ ማጠብ ነው ታውቃላችሁ። እኔ እንግዲህ ሴቶቹን ነው የማወራው። እና ወንዶቹም ደግሞ ወንድሞቻችን ስንት በረሃ ላይ ነው በቃ ታውቃላችሁ፣ ብቻ ባልነግራችሁም ታውቃላችሁ። እና እዚህ ግን ብትሰሩ ለራሱ በተለይ ወንድ ወጣቶች እንደዚህ ሴትም ብትሆኑ ወጣቶች በጣም አሪፍ ስራ ነው ይሄ በፍየልና ና በበግ ብትነግዱ እዛው ሽጣችሁ ብትመለሱ፣ እና ሰው እንዳቅሙ መኖር ይችላል። መጨረሻ ላይ የምታዋትን ፍየል ደግሞ ታዋታላችሁ። ለኢድ ለኢድ አልፈጥር ሀያ ሁለት ሺ ብር ነበር የገዛን አሰብሰብ ብለን ብቻ ምርጥ ፍየል ናት ግን፣ እንደ አቅም በሶስት ሺህ ብርም በአራት ሺህ ብርም ፍየል አለ፣ መግዛት ይቻላል ልላችሁ ፈልጌ ነው። መነገድ ትችላላችሁ። በቃ ሁለት ሶስት ፍየል ገዝታችሁ እዛው ሽጣችሁ ሁለት ሺህ ብር፣ አንድ ሺህ ብር ሽጣችሁ እናንተ የሳምንት አስቤዛችሁን ዘግታችሁ ብትመለሱ ቀላል አይደለም። እና መቼም አምስት መቶ ብር መንገድ ላይ ወድቆ አታገኙም። ስለዛ ስራን አትናቁ ልላችሁ ፈልጌ ነው፣ ይህን ቪዲዮ ዛሬ የለቀኩላችሁ። ያው እንግዲህ ከገበያ ከተመለስኩ በኋላ እንደዚህ ቡናዬን ጠጣሁኝ፣ በቃ ልጆች ጋር ተጫወትኩ ነበረ ምናምን፣ አልሐምዱሊላ እና እንግዲህ መጨረሻ ላይ ያልኳችሁን ፍየል ታዋታላችሁ። እና ይህንን ይመስላል ውሎዬ። እንግዲህ ኢንሻአላህ በቀጣይ ቪዲዮ ውስጥ ከምንገናኝ ደህና ሁኑልኝ። በያላችሁበት ሰላማችሁ ይብዛ። ወሰላሙ አሌይኩም ወራህመቱላሂ ወበረከቱ።